በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አገልም በኢየሱስ ክርስቶስ ብቻ አልኮ ብቻ ብለሃል ወይ? ብቻ ብለሃል እንዴ? መዳን በሌላ በማንም የለም በኢየሱስ ብቻ ዘን መዳን በሌላ በማንም የለም ያለው የሐዋርያ ሥራ ምዕራፍ 4 ቁጥር 12። የዘላለም ሕይወታችን የዳነው በክርስቶስ ኢየሱስ በማመን እንዲሁ በጸጋ ነው። ግን እንደዚህ ትላለህ አንተ፣ እርግጠኛ መዳን በሌላ በማንም የለም እንድንበት ዘንድ በክርስቶስ ኢየሱስ ብቻ ነው ሰው የሚድ ነው ብለህ ታምናለህ። አሁን ብቻ የሚለውን ቃል ብቻ የሚለውን ቃል ካላልክ ችግር የለም አንተ ጋር መጽሐፍ ቅዱስ አይልም። እኛ በክርስቶስ ኢየሱስ ሽሪያውን እንዲ ልበል ይህንም ፍታለሁ፣ ይህንም በአማርኛ ፍታለሁ። አማርኛው በአማርኛ ፍታለሁ ይለ አሁን ብቻ ስማኛ። አሁን ከደምረው ሌላ ማንም ሰው ማውራት አይችልም ካልኩኝ ምን እያልኩ ነው? በእኔ ብቻ የማወራው ብቻ። አሁን መዳን በሌላ በማንም የለም ካለስ፣ መዳን በሌላ በማንም የለም ካለ፣ የሚያድነን ኢየሱስ ነው ፈርዳኝ ሽ በቃ ተወሽ እኔ የለውበት አውሩ ለታችሁ። አዎ የሚያድነን ኢየሱስ ነው። ግን ኢየሱስን ብቻ አምነን አንድንም ብቻ አምነን አንድንም ብቻ አምነን አንድንም ለምን? ራሱ በመጽሐፉ ራሱ በመጽሐፉ በዮሐንስ ወንጌል ምዕራፍ ስምንት ቁጥር ሰላሳ አንድ ላይ ያመኑትም አይሁዶች ይላል አየህ፣ ያመኑትም አይሁዶች ምን አላቸው ይላል ቃሌን ብትጠብቁ ትእዛዜን ብትፈጽሙ ደቀ መዛሙርቴ ትሆናላችሁ። ፔሬድ አምነ ብቻ አድንም እምነት ብቻ አያድንም። ማንን ማመን ማመን ብቻ አያድንም። እና ምን ማድረግ አለብህ? አረ በእናትህ ጣልቃ ትግባ፣ በእናትህ ጣልቃ ትግባ። ምን ማድረግ አለብህ? ኢየሱስ ክርስቶስ ኢየሱስ ክርስቶስ ቃሌን ብትጠብቁ ብሏል። የት ላይ? ዮሐንስ ምን ሰላሳ አንድ ላይ የኢየሱስ ቃል ምንድን ነው? የኢየሱስ ቃል ምንድን ነው? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ስለዚህ እምነትም ጥምቀትም እንደሚያድን ክርስቶስ ኢየሱስ ምን ብሏል አስተምሯል። ስለዚህ ቃሉን መጠበቅ ማለት ጥምቀት እንደሚያድን መናገር አለብህ። ስጋና ደሙን መብላትና መጠጣት የዘላለም ሕይወት እንደሚያሰጥ ማመን አለብህ። ይሄ ብቻ አይደለም። ይሄን ብቻ ተቀብለ መቀመር ብቻ አይደለም፣ እምነትህን በስራ መፈጸም መቻል አለብህ። እምነት ያለ ስራ ምን ያለ ነው ብሎ ተናግሯል ያዕቆብ። ምን ያለ ነው ብሏል? የሞተ ነው ብሏል። ስለዚህ አምነ ብቻ አትቀመጥም። ምን ማድረግ አለብህ? መስራት አለብህ። ይህን ስታደርግ የዘላለም ህይወትን ታገኛለን። ለምን ለምን ሁሉ በእግዚአብሔር ልጅ ብቻ አይደለም የሚለው መንገድ ዘጋው ታጋል ችግር የለም። ደምዬ በአንዱ በእግዚአብሔር ነው ፐርፌክትሊ ኤክስፕሌን እያረገ ነው። አሁን ጌታ እየተጠቀመ ነው። ቃል ከአስራ አምስት ጀምሮ ያለው እኛ በፍጥረት አይውድነን ኃጢአተኞችም የሆኑ አሕዛብ አይደለንም። ነገር ግን በሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ ስጋን የለበሰ ሁሉ በሥራ ስለማይጸድቅ ስጋን የለበሰ ሁሉ በሥራ ስለማይጸድቅ ስጋን የለበሰ ሁሉ በሥራ ስለማይጸድቅ ስጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችንን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አብነጋል። ነገር ግን በክርስቶስ ልንጸድቅ የምንፈልግ ስንሆን ራሳችንን ደግሞ ኃጢአተኞች ከሆንን ከተገኘን እንግዲያስ ክርስቶስ የኃጢአት አገልጋይ ነው? አይደለም ብሎ ያወራል እና ይህንንም በዛው አንድ ላይ ብታነሳው የምታውቀው አልሰማሁም። ምንድን ነው? እኛ በፍጥረት አይሁድ ነን፣ ሮሜ ላይ ነው አዛብ ነን ገላትያ ሁለት ላይ አስራ አምስት ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን ስጋን የለበሰው ሁሉ በሕግ ስራ ስለማይጸድቅ እኛ ራሳችንም በሕግ ስራ ሳይሆን በክርስቶስ እምነት እንድንጸድቅ እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ብሎ ይናገራል እና ከዛታች ወርዶ ደግሞ እንዲላል የእግዚአብሔርን ጸጋ አልጥልም አለ ጽድቅስ በህግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ይላል ስለዚህ እሱንም ማየታችሁ አንድ ላይ አብራሩ ልገባበት ውይይታችሁ ላይ ልገባ ፈልጌ ሳይሆን የእግዚአብሔርን ጸጋ አልጥልም ጽድቅስ በህግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ በነገራችን ላይ አሁን ያነበብከውን የእግዚአብሔር ቃል እውነት እንቀበላለን ገባ በእምነት ነው መጽደቅ የምችለው። ጸጋው በእምነት አድኖናል የሚለው የኤፌሶን ሁለት ስምንት ላይ እኔን ይመለከተኛል። አይ እምነቴ ኢየሱስ ክርስቶስን በስራ አግዤው እምድን ከሆነ የክርስቶስ መሞት የክርስቶስ መሞት ከንቱ ነው ማለት ነው። ግን እኔ እምነቴን በጸጋ ከዳንኩ በኋላ ድነቴን ደግሞ በስራ መግለጥ አለብኝ። አሁን ኦርቶዶክሳውያን ይህንን ነው የሚያስተምሩት። ሰዎች ግን ኦርቶዶክስ ጉዝ ምን እንዳለ አድርገው ነው የሚቆጥሩት። በቃ ሰው ሰው ሰርቶ ነው የሚድነው፣ ኢየሱስን በስራ ገዛው ነው ምንድ ነው። እንደዚህ አይነት አስተምረዋለ? የለም፣ ውሸት ነው። የለም ማንኛውም ኦርቶዶክስ ይሄኛው፣ ታዲያ ደሜ እንዴት ታየዋለህ? እዛው ላይ እኮ ገላታ ያለው ኢኒሻል ሳልቬሽን ነው የመጀመሪያ ድነት ነው፣ ለመጀመሪያ ድነት ነው ይሄን ነው ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው። አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም ይላል። ስለዚህ ሰው በእምነት ብቻ ከዳኑ እንደዚህ ያሉትን የእግዚአብሔርን መንግስት አይወርሱም ካለ እሱን እስቲ እንዴት ነው ነው እግዚአብሔር ይባርከ የገላትያ መጽሐፍ ምዕራፍ አምስት ቁጥር 18 ላይ አየህ። ለዳኑ ሰዎች ለዳሉ ሰዎች እምነታቸውን በምን መግለጽ አለባቸው? በስራው መግለጽ አለባቸው። ከስራው መካከል እነዚህ የተዘረዘሩ አሉ። ገባ። በእነዚህ በተዘረዘሩ አንድ ሰው ከእንደዚህ ኃጢአት ውስጥ ያመነ ሰው ያመነ ሰው በእንደዚህ ኃጢአት ውስጥ የሚቀጥል ከሆነ የዘላለም ሕይወት አያገኝም ማለት ነው። እንዳይቀጥል ምን ያስፈልጓል? ያመነ ሰው መስራት ያስፈልጓል። ምን የሚሰርቅ ባለመስረቅ፣ የሚዘሙት ባለመዘሙት፣ የሚጠጣ ባለመጠጣት። ገባ ምንፍቅናን የሚያስተምር ምንፍቅና ባለማስተማር፣ ይህንን ነገር ገድሎ ማስተማር መቻል አለበት። ከዛ ባሻገር ግን ከዛ ባሻገር ግን ይህንን ለማድረግ ይህንን ለማድረግ ምን ያስፈልገዋል? ጸሎት ያስፈልገዋል። ንስሐ ያስፈልገዋል። ንስሐ ከገባ በኋላ እግዚአብሔር አምላክ ይህን ነገር ለማስወገድ ችግር ንስሐ ያስፈልገናል። ንስሐ ለምንድን ነው ለምንድን ነው የሚያስፈልገን? ወደ ጸጋው ዙፋን ይበልጥ ምን እንድንል እንድንቀርብ ያደርገናል ምን ንስሐ አይታል እኔ አቅቶኛል እኔ አቅቶኛል በኃጢአት ልምምድ ውስጥ ነው ያለሁት ሶዛት ከእግዚአብሔር ጋር ደግሞ በንስሐ ልምምድ እገባለሁ ኢቨንዞ ኢቨንዞ የያዕቆብ መልእክት ምዕራፍ አምስት ቁጥር አስራ አራት ላይ እንዳየው ከሆነ የቤተ ክርስቲያን ሽማግሌዎች ዘይት ነው ዘይት ተቀብተው እጃቸውን ጭነው ቢጸልዩለት ይላል። ይህ ሰው ኃጢአት ሰርቶ እንኳን ቢሆን ይላል፣ ማን በጸልየው ሽማግሌዎቹ በጸልዩት፣ ኃጢአት ሰርቶ እንኳን ቢሆን እግዚአብሔር አምላክ ምሕረት ያደርግለታል። የጻድቅ ሰው ጸሎት በስራዋ እጅግን ኃይልን አደለም። ደምረው እሱ ጋር እኮ ያዕቆብ ላይ የተናገረው ንግግር እኮ የሚያወራው ስለ ሶል ወይም ስለ ነፍስ መዳን አይደለም። የሚያወራው ከስጋ ደዌ በሽታ እንደሚፈወስ ነው የሚያወራው። የስጋ ደዌ በሽታ ኃጢአት ነው? ቆይ አሁን ስለ እሱ አይደለም የሚያወራው፣ ክፍሉ ኃጢአት ነው ወይ? እኔ ያዕቆብ ላይ ግን ሊትራሊ የሚያወራው አንድ ሰው ምን ቢል ቢታመም የቤተ ክርስቲያን ሽማግሌዎችን ምን ይበል። ሁለት ነገር አለ፣ ሁለት ነገር አለ። ግን ከዛ በፊት ይሄንን ምን ታደርገዋለሽ? ይኸውልህ ሁሉ አለ ሁሉ ኃጢአትን ሠርተዋልና የእግዚአብሔር ክብር ጎሏቸዋል አለ ማ ሁሉ ኃጢአትን ሠርተዋልና የእግዚአብሔር ክብር ምን ብሏቸዋል? ጎሏቸዋል። ይኸውልህ ወንዱን፣ ሴቱን ቤተ መቅደስ አገልግል። ቤተ መቅደስ ደግ የትምግባ የትምጧ አይመለከተኝም ሁሉ አለ። ምን ብሏል? አትን ሰርቷል። ማንበል ቀረባት? ያረጋ ፓስተር በለው፣ ሼክ ነው በለው፣ ቄስ ነው በለው፣ የካቶሊክ ጳጳስ ነው በለው፣ አይመለከተኝማ። አዳምጠኝ፣ አዳምጠኝ ልጨርስ። ሁሉ ብለዋል፣ ታውቂ አትን ሰርተዋል። የእግዚአብሔር ክብር ደግሞ ቆይ ስማኝ ሁሉ የእግዚአብሔር ክብር ጎድሏቸዋል አለ። ሰው የጎደለው ክብር ነው የማ? የእግዚአብሔር ክብር። የእግዚአብሔር ክብር የጎደለውም በመኪና አትሞላውም። የእግዚአብሔር ክብር የጎደለውም በመላ ተመለሰ፣ በማ ተመለሰ፣ በማ ተመለሰ። የእግዚአብሔር ክብር በእኔ አልተመለሰም የእግዚአብሔር ክብር በእኔ አልተመለሰም። አዎ፣ ቆይ አሱን እኮ የማሆና። ስለዚህ ይሄንን ጻድቅ ሰው አይሞላው፣ አገልጋይ አይሞላው፣ ቄስ አይሞላው፣ ዲያቆን አይሞላው፣ የቤተ ክርስቲያን አገልጋይ አይሞላው፣ ፓስተር ብትለው አይሞላው፣ ነቢይ ሐዋርያ አይሞላው። የእግዚአብሔር ክብር የጎደለውን ሰው መሙላት የሚችለው ራሱ ክርስቶስ ብቻ ነው። ለምን ክብር የጎደለውን ሚውት አድርጊያ የእግዚአብሔር ቃል እያወራና አንቺ አይደብርሽም አይደል? ሚውት አድርጉ ማን ነው? ኧረ ነው ወይ ቪዲዮ እንዴት ከፍቻት? እንት እወልይ ይሄ ሰው ይሄ ይሄ ይሄ ባጢያቱ ሲያለ ሰው ክብር የጎደለው ሰው ቆይ አዳምጥኛ፣ አዳምጥኛ። የእግዚአብሔር ክብር የጎደለው ሰው በራሱ ማንነት በራሱ ማንነት የእግዚአብሔርን ክብር አላመጣም። የመጣልህ በማን ነው? የእግዚአብሔር ክብር በማን ነው ወደ እኛ? የእግዚአብሔር ክብር የመጣው ክርስቶስ ኢየሱስ በመስቀል ላይ በመሰቀሉ የእግዚአብሔር ክብር መጥቷል። ሶ ይህንን የእግዚአብሔር ክብር በምንድን ነው የምታገኘው? ተቋም ዳምተኛ ይህንን የእግዚአብሔር ክብር እኛ ኦርቶዶክሳውያን በምንድን ነው ያገኘ ነው? በምን በማመን አገኘን? እምነት፣ አየህ በማመን አገኘን። ከዛ እሱ በድንግል በድንግል ለምን አውዱ ሊጨርስልህ፣ እኛ ኦርቶዶክሳውያን በማመን አገኘ ነው ገባ። በማመን እኛ ኦርቶዶክስ በማመን በመጠመቅ አገኘ ነው። ከዛስ አምነን ከኦርቶዶክስነትና ከጴንጤነት እንውጣና የእግዚአብሔር ቃል የሚገባ ሰው እንደወንቅ ስለማያውቅ በእግዚአብሔር ቃል እውነት ላይ ብቻ እናውራ። ከዛ ሰው የፈለገውን ይስማ። ገባ። ስለዚህ ኦርቶዶክስ ምናምን እኛ እኔ ማንንም አንተም የሁለታ ነፃውነ እንድናወራ ብዬ ነው። በኋላ ላይ እንደዚህ ሳይድ ይዘው ሳይድ ይዘው ይሉናል፣ የማይሆን ነው። ስለዚህ ከዛስ ምን አለ በማ ከዛስ ሰው ሁሉ ምን የእግዚአብሔር ክብር ጎሎታል ላለ፣ ያ ክብር የሚሞላው በገንዘብ አይሞላው፣ ዝና አይሞላው፣ ሀብት አይሞላው፣ አገልጋይ ምንም ነገር፣ ከዛ ፊት መላእክት አይሞሉት፣ ጻድቃን አይሞሉት ማንምም ሚሞኑለ ማንም ሚሞኑ ክርስቶስ ኢየሱስ በሱ በ ከዛ እንዲ ያለ ደምረው ይሆን ይህንን እውነት አንተም ስለምትረዳው እግዚአብሔር ቃል ያለውን ነገር ዲናይ ስለማታረግ በእርግጠኛ ለዛ ነው ከሃይማኖት እንውጣ ያልኩት። በእየት ከዛስ ነገር ግን አሊሆን ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ምን ይላሉ? ይጸድቃሉ። በማ በኩል በክርስቶስ ኢየሱስ በሆነው ቤዛነት በኩል በሃይማኖት በኩል አደለም፣ በሆኑ ሰዎች በኩል በምናምን በጸሎት በምናምን አደለም። አይደለም ሮሜን ነው የማወራ ያለሁት። ሮሜ ሶስት ላይ ያለውን ቃል የማወራው ጸጋው ሮሜ ከ 3 23 ጀምሮ ያለው እራስ ታብራረዋለሁ እኔ ሚውት አድርጌ እኔ ለአንብበው አንተ በምን መልኩ እንደተረዳው ታብራረዋለ ከዛስ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ምን ይላሉ ይጸድቃሉ ከዛስ እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመዋል ከዛ ይህም በፊት የተደረገውን ኃጢአት መቼ በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው አለ። ምን የእግዚአብሔር ችሎታ ይታይ ዘንድ፣ ጽድቁን ምን ይል ዘንድ ያሳይ ዘንድ ነው አለ። ከዛ ራሱን ጻድቅ እንዲሆን አለ፣ በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው አለ። ከዛስ እንግዲህ አለ ትምክህት እንግዲህ ወዴት ነው አለ። የተመካበስ ራይ ነው ምናምን ነው የምትለው ትምክህት ወዴት ነው አለ። ከዛ እርሱ ምን ብሏል? ቀርቷል አለና አራት ነጥብ ያደርገዋል። እንደውም እንግዲህ ትምክትህ ወዴት ነው? የሌላ ጥያቄ ምልክት ያደርግና፣ ከዛስ እንግዲህ ትምክትህ ወዴት ነው አለ እርሱ ምን ብሏል? ቀርቷል በየትኛውም ህግ ነው አለ በየትኛው ህግ ነው አለ። ከዛ በስራ ህግ ነውን አለ ጥያቄ ምልክት በስራ ህግ ነውን ጥያቄ ምልክት። ያ አይደለም፣ በእምነት ህግ እንጂ ይላል። በምን ይሄንን ደግሜ ላንብብልህ። አንተ ትፈተዋለህ እኔ አላብራራም ትምክትህ እንግዲህ ወዴት ነው? እርሱ ቀርቷል አለ። ከዛ በየትኛው ህግ ነው አለ በስራ ህግ ነውንህ አደል፣ አይደለም በእምነት ህግ ነው እንጂ አለ። ከዛ ሰው አለ ያለ ህግ ስራ በእምነት እንዲጸድቅ እንቆጥራለን አለ። ምን ሰው ያለ ህግ ስራ በእምነት እንዲጸድቅ ምንላለን? እንቆጥራለን አለ። ከዛ ወይስ አለ ወይስ እግዚአብሔር የአይሁድ ብቻ አምላክ ነውንህ የአሕዛብ ደግሞ አምላክ አይደለምን? አሁን የተገረዝን ስለ እምነት ያልተገረዝን በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው። ከዛ እንግዲህ በእምነት እንሽራለን አይደለም፣ ህግን እናንጸናለን እንጂ ብሎ ይናገራል። ስለዚህ ይሄንን ክፍል ከሀያ ሶስት ጀምሮ ያለውን ክፍል ጌታ አለ ትምክህት አለ በህግ ስራ ነው ወይ አደለም፣ እና በእምነት እንጂ ስለዚህ ይሄን አናባራ እሺ፣ ቴንኪ ዩ እኔ አላውራም። አንተ ብቻ የምፈልገው ክፍሉን አብራራው። መልስ ለእኔ አትስጠኝ። ችግር የለውም። በመጀመሪያ ደረጃ ያው ዩ ይሄን ጥቅስ እኛ አርሻር ነውም። እኔ እኔ እኔ እኔ አሁን አርሻ እኔ የመሰለ ወንድሞች ደግሞ እኛ ትበል ኦርቶዶክስን ኦርቶዶክስ ለብቻ ቃሉን አብራራ። ለምን መሰለህ? አስር ጊዜ በሱ ጉዳይ ማስቆም ነፃ ሆነ፣ ክፍሉን እንድታብራራ ስለምፈልግ በሆነ

እንደዚህ ይላል ሁሉ ኃጢአትን ሰርቷልና የእግዚአብሔርን ክብር ጎድሏቸዋል፣ በኢየሱስ ክርስቶስም በሆነው ቤዛን በኩል እንዲያው በጸጋው ድኗል። ይሄ ጥቅስ የመጀመሪያ ደረጃ ለዳኑ ሰዎች የተጻፈ ጥቅስ ሳይሆን ገና ክብር ለጎደላቸው በክርስቶስ ኢየሱስ ላልዳኑ ላልዳኑ ገና በክርስቶስ ኢየሱስ በመስቀል ላይ የተሰራው ስራ ላላመኑ ሰዎች የተጻፈ ነው። እነዚህ ያላመኑ ሰዎች ምን ያሉ ሰዎች ናቸው? የእግዚአብሔር ክብር ምን ያለባቸው ናቸው? የጎደለባቸው ናቸው። ኦኬ። የእግዚአብሔር ክብር የጎደለባቸው ሰዎች የእግዚአብሔር ክብርን በምን አገኙት? ክርስቶስ ኢየሱስ በመስቀል ላይ በተሰራው ስራ ምን ብለው አምነው አምነው ተጠምቀው አገኙት። ማ? እነዚህ ሰዎች ማ? በሰራው ስራ ክርስቶስ ኢየሱስ በሰራው ስራ ከእነሱ ስራ ተጠብቋል እንዴ? አልተጠበቀም። ተፈልጓል እንዴ? አልተፈለገም። ክብርን ለማግኘት ክርስቶስ ኢየሱስ የሰራው ስራ በማመን አገኙት። 24 እርሱም ማ ክርስቶስ፣ እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመ። ይሄ ጋራንታችን ነው። ለማ ላልዳኑ ሰዎች ምናቸው ነው? ጋራንታቸው ነው። አቆመ። ይህም በፊት የተደረገውን ኃጢአት ምኑ? ደሙ መቼ በፊት ማን ያደረገው ያልዳነው ሰውዬ ያደረገው ኃጢአት ያደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ስለምን ስለመተው ጽድቅን ያሳይ ዘንድ ነው የቱ ደሙ ኦኬ ቀጥሎስ ራሱ ቢልና ጻድቅ እንዲሆን ራሱም ጻድቅ እንዲሆን በኢየሱስ የሚያምነውን አየ አንድ ሰው ጻድቅ የሚባለው በማ ሲያምነው በክርስቶስ ኢየሱስ ሲያምነው በራሱ ጻድቅ መሆን ይችላል አይችልም በማ ማመን አለበት? በክርስቶስ ኢየሱስ ማመን አለበት። ኦኬ በኢየሱስ የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ትምክት እንግዲህ ወዴት ነው? አንድ ሰው ትምክተኛ መሆን የሚችለው ክርስቶስ ኢየሱስ የሰራው ስራ በልጦ ሲገኝ ነው። በልጦ ስላልተገኘ ትምክት ወዴት ነው ይባልበታል። ለምን በራሱ የሆነ ማዳንን ስለማያገኝ። ኦኬ ትምክት ወዴት ነው እርሱ ምን ብሏል? ቀርቷል፣ ምናችን ትምክታችን? ከዛስ በእኛው ህግ ነው? በስራ ህግ ነውን? አይደለም፣ በእምነት ህግ ነው እንጂ። አየህ አንድ ሰው በስራ ህግ መዳን አልቻለም። በስራው አሁን ባብራራኸው መሰረት አሁን ባብራራኸው መሰረት፣ ደምረው የተዋሕዶ ልጅ ጻድቅ ነው ብለን መጥራት እንችላለን? ጻድቅ ነው ብለን መጥራት እንችላለን። ራስህን ልጨርሳ፣ መጀመሪያ ሐሳቡን ልጨርስና ጻድቅ እንዴት እንደሆንኩኝ፣ ጻድቅ እንዴት እንደሆንኩኝ አሁን ባነበብከው ክፍል መሰረት። ተመችቶኛል፣ ተመችቶኛል ደስ ብሎኛል። ስለዚህ ለዛ እኮ ነው ጠብቀኛ፣ ልንገርህ ደምሮ ወድጀዋለሁ ያልከውን ደስ ይላል ስታብራራ። ለዛ ነው የፈለግኩት። አሁን በአብራራህው ቃል መሰረት እራስህን ጻድቅ ነኝ ብለህ እዚህ ቦታ ላይ፣ እዚህ ጥቅስ ላይ፣ እዚህ አውድ ላይ እራስህን ስትከተው ጻድቅነት ታገኘዋለህ። ከዛ ጻድቅ ነኝ ማለት ትችላለህ። እኔ አውድ አሁን ላይ ክርስቶስ ኢየሱስ በመስቀል ላይ በሰራው ስራ ጸድቄያለሁ፣ በእምነት ጸድቄያለሁ። ግን እኔ አሁን በምሰራው ስራ ግን አሁን በምሰራው ስራ ግን ራሱ እግዚአብሔር ኃጢአተኛ ነው ይለኛል። አዲስ ኪዳን ላይ ራሱ እግዚአብሔር ኃጢአተኛ ነው ይለኛል። ላንብብልህ፣ ላንብብልህ። እኔ አሁን ስለ የት ጋር እንደምትሄድ ነው ያላቅም፣ ለእኔ ነው የምነግርህ። ይደግረዋለ ተግባብተን ስለዚህ፣ ሳንጋጭ የምናወራበት ምክንያት አሁን በዚህኛው ጥቅስ መሰረት እኔ ደምረው ጻድቅ ነኝ። እኔ ደምረው ጻድቅ ነኝ አሁን የተናገርኩት ክፍል ለእኔ ነው ብለህ ታምንበታለህ ወይ ነው? አዎ አይደለም? ከዛ ደግሞ ወደሚቀጥለው ዜና፣ ችግር የለም። አዎ አሁን አሁን ያነበብኩት ክፍል እኔ ኃጢአተኛ ሆኜ ክርስቶስ ኢየሱስ በሰራኔ ስራ በእምነት ጸድቄበታለሁ። በእምነት በእምነት ጸድቄበት በእምነት ጸድቄበት እኮ እንደዚህ በላ አይደለም። እኔ ያነበብከው ስማኝ፣ እኮ ገባኝ። አሁን አንተ ባነበብከው ቆይ፣ ስማኝ፣ አሁን አንተ ባነበብከው ክፍልና አውድ መሰረት እኔ ፓስተር ሶፎንያስ ሞላልኝ ጻድቅ ነኝ ብዬ ሙሉ ለሙሉ መናገር ይችላል። ለምን አንተ የተናገርከው ቃል ያደርገኛል፣ ያጸድቀኛል። ጻድቅ ነህ። አዳምጠኝ፣ አዳምጠኝ አሁን ባነበብከው ክፍል መሰረት እኔ ጻድቅ ነኝ ብዬ ራሴን መጣት እችላለሁ። አንተ አሁን ባነበብከው የእግዚአብሔር ቃል ክፍል መሰረት እኔ ደምረው ጻድቅ ነኝ ብዬ መናገር ትችላለሁ? ነው ቆያ። እኔ እኔ እዚህ ጥያቄን በጥያቄ መልሰህ፣ አንተ ጻድቅ ነህ? ጥያቄ ለምን በጥያቄ ነው አሁን አረ፣ ቁርስ ብለን እንብላ። ተባበልን አናውቅም። ምሳ፣ እኔ ተው። የተባባል ነው እኔ የፈለኩት፣ አሁን ባነበብከው ክፍል መሰረት ጻድቅ ነኝ። አንተ አሁን ሄደህ ኃጢአት የለብንም እንል ራሳችንን ዋሾ እናደርጋለን ምናምን ብለን ልታመጣ ነው? አዎ፣ የት ገባ እኔ ጠየኩ። አሁን ባነበብከው ክፍል መሰረት አንድ ሰው በልጁ በኢየሱስ ክርስቶስ አምኖ ይሄ አውድ እንደተናገረው ራሱን ጻድቅ ነኝ ማለት ይችላል ወይ ነው። አንተ ትችላለህ ወይ በዚህ ቃል መሰረት ነው። አዎ እችላለሁ ወይም አልችልም፣ የምችልበት ምክንያት እንደዚህ፣ የማልችልበት ምክንያት እንደዚህ ብለህ ታደርጋለህ። ዋን ሞር ታይም እኔ ድኛለሁ ድኛለሁ አለ የዳነሰው ደግሞ ምን ያነሰው ነው? ጻድቅ የሆነ ሰው ነው። ጻድቅ የሆነ ሰው ነው። እኔ ደምረው ጻድቅ ነው ይበል፣ አትፍራ። አዎ ቴንክዩ። አዳምተኝ፣ እኔ በክርስቶስ በሰራው ስራ በማመኔ ድኜ በክርስቶስ ኢየሱስ ፀድቅ ያለው አትፍራው፣ አትፍራው፣ ፀድቅ ነው ይበል። እኔ ክርስቶስ ኢየሱስ በሰራው ስራ ፀድቅ ያለው ከእኔ ምንም አልተገኘማ። ጻድቅ ደግሞ ከሪም ነገር ይ በቃ ይሄን ከፈለክ ከዚህ በኋላ ኃጢአተኛ ነኝ በል። ቆይ ስማ፣ አይደለም እኔ የሆንክ ቆይ ስማ የመረጥከው ደሜ ትቻ መምረጥ ይችላል። ከዚህ በኋላ ኃጢአተኛም ነኝ በል። እኔ አንዴ ካፍ ላይ ኮንፌስ አድርገህ ጸድቄያለሁ፣ በደሙ ኃይል ጸድቄያለሁ ብለኸኛል። በቂ ነሱ። እሱ ላይ ፖዝ አደርጋለሁ እኔ፣ በቃ እሱ ላይ ፖዝ አደርጋለሁ። ከዚህ በኋላ ቀጥል፣ እኔ ሚውት አደርጋለሁ። ኃጢአተኛ ነኝ ደግሞ የሚለውን ቀጥል። እሺ አንተ ቆይ ቆይ ወይ እያዝ አንተ ጻድቅ ነህ? አንተ ጻድቅ ነህ ነው ወይ ጻድቅ ነህ? አንተ ጻድቅ ነህ ወይ? እኔ ነኝ በድፍረት መለስኳ። እንዴ አንተ ጻድቅ ነህ ወይ? ጸድቃህ ከምሆን ኤቭሪባዲ፣ ጸድቃህ አማርኛ አማርኛ ማውራት እንጂ ብዙ መስማት አልችልም ደምዬ ዌልካም ባክ አርሰናል ስቴዲየም አለ። በእናትህ በእንግሊዝኛ ራሱ እያወራ ይመልሳል። ቅድም እኔ አይደል እንዴ ነገርኩ? አንተ በተናገርከው ቃል መሰረት እኔ ፓስተር ሶፎን ያስሞላልኝ ጸድቅ ያለው አንተ፣ እኔ አይደል እንዴ ጀመርኩት? እንደገና ድጋሚ ለምን ጠይቀኛል አ ነገርኩ ከዛስ? ሄደ የቅድ ነው። ድጋሚ ሰማ

እኛ እየተወዳደርን እኮ አይደለም እኮ እንደ እኮ ደሚያው ምንድነው? ሰው ሲያወራ እሺ በቃ ይሄንን ቃል ፍታልኝ። አንተ ኃጢአት የለብህም ወይ ብለኛል ደምረው፣ የሰማይ ነው። ኃጢአት የለብህም ወይ ብለኛል። የሮሜ መጽሐፍ ምዕራፍ ስምንት ከቁጥር አንድ ጀምሮ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ከኃጢአትና ከሞት ህግ አርነት አውጥቶኛልና ከስጋ የተነሳ ስለደከመ ለህግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኞች ስጋ ምሳሌ በኃጢአት ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በምንመላለስ በእኛ የህግ ትእዛዝ ይፈጸም ዘንድ ኃጢአትን በስጋ ኮነነ። ሁሌ ነው እንደዚህ የሚያደርገው እኮ አረምን ምን ነው፣ ሁሌ ነው እንደዚህ የሚያደርገው። ኮኔክሽን ነው ስራ ላይም ስለሚሆን ስራ ምናምን ይሆንበታል። ይኸው አሁን ሀጢያት የለብህም። ቆይ አሁን የጠየቀኝ ጥያቄ ሀጢያት የለብህም ማለት። መጽሐፉ እንደዚህ ነው ያለ፣ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ከኃጢአትና ከሞት ህግ አርነት አውጥቶኛልና ከስጋ የተነሳ ስለደከመ ለህግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ምሳሌ ስጋ በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ሰጋ ፈቃድ በማንመላለስ በእኛ የህጋ ትእዛዝ አይፈጸም ኤኒዌይስ እሺ መቀጠል ትችላላችሁ ያው ኔትወርክ ይሆናል። ደሜ ነው ያስወጣው። ደሜ ያው ኢንታይም መጥቶ ስለምናወራ ችግር የለውም። ያለው ሀሳብ እንግዲህ ሌላ ሀሳብ ያለው ሰው መቀጠል ችላላችሁ። እኔ እና ደሜ የነበረን ሀሳብ ይህ ነው። ስለደምረው ማውራት አይቻልም ደምረው በዚህ ስለሌለ። እሺ፣ ሀሳብ ስጥ።